ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ከሁሉ አስቀድሜ ለመላው የክርስትና እምነት ተከታዮች በአገር ውስጥም በውጭ ያላችሁ ምዕመናንና ምዕመናት እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የእድገት፣ የድል በዓል እንዲሆንላችሁም ባሮ ሚዲያ ይመኛል። አድማጮቻችን ተመልካቾቻችን ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እየጠየኩኝ ቀጥታ ላነሳቸው የፈለግኩት ወደ ጉዳዮች አልፋለሁ። እንደምታውቀው በአማራ ክልል ውጊያው ተጠናክሮ የቀጠለበት ሁኔታ ያለው፣ በዓልንም ምክንያት በማድረግ ማማትንም ሳያከብሩ በአየር በከባድ መሳሪያ አገዛዙ ዜጎችን ሲደበድብ ነበር። በዚህ በአማራ ክልል የትጥቅ ትግል ሂደት ውስጥ ፋኖቹ መስዋዕትነት እየከፈሉ መስዋዕትነትም እያስከፈሉ በድል ችቦ እያበሩ እየገሰገሱ ይገኛሉ። በዚህ አጋጣሚ እንግዲህ አርበኛ ፋኖ አስረስ፣ ይቅርታ አርበኛ ፋኖ መርሼት ፀሐዩ አንዳንድ መልክቶችን ያስተላለፈበት ሁኔታ ነው ያለው። ምናልባት የፋኖ አመራሮች መስዋዕትነትን መክፈል ተከትሎ የሰው ልጅ እንኳን ታሪክ ለህዝቡ ተጎርቶ ለህዝቡ መስዋዕትነት መክፈል ይቅርና በሌብነት ይሞታል። ከሰው ጋር ተጣልቶ ይሞታል። በብዙ አይነት መንገድ ይሞታል። በተፈጥሮ ሁኔታ ይሞታል። በሰው ሰራሽ ሁኔታ ይሞታል። ስለዚህ አሁን መስዋዕትነት እየከፈሉ ያሉ ፋኖች ህዝባቸውን ነፃ ለማውጣት ነጌም ታሪክ የማይራሳቸው ለልጅ ልጅ የሚተላለፍ ታሪክ አስቀምጦ ህይወታቸውን እየሰዉ ይገኛሉ። አንድ ሰው ለህዝቡ ብሎ መስዋዕትነት ባይከፍልም እድሜው ስደርስ መሞቱ አይቀርም። ማንም ከሞት የምድን የለም። ነገር ግን ስንሞት ስም ያለው ሞት፣ ታሪክ ያለው ሞት፣ ነገን የሚያስታውሱን ሞት ብንሞት ይሻላል። ወንድም በወንድሙ ላይ የተኮሰ ሲሞት ይሄ ትንሽ አሳዛኝ ክስተት ሊሆንም ስለሚችል አርበኛ መርሼት ፀሐዩ ያስተላለፈው መልእክት አለ። ይሄንን መልዕክት ሰምተን እንመለሳለን ማለት ነው አድማጮቻችን። ሁሉም የምታዩት ይሰዋል። ባይሰዋ እንኳን ሰባና ሰማንያ ዓመት ኖሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ፣ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሬ የሌለው ገበሬ ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ ጣሪያና ግድግዳ የሌለው ትምህርት ቤት፣ ብዙ ነው የተጎዳ። ነው ቢዘረዘር የምናቃነው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምር፣ ስናሸንፍ ከእያንዳንዳችን ቤት ነው የሚጀምር። ምናምን ምን መሰረተው መንግስት፣ ይሄ ነው ውጤቱ። ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ። ጠብቀ ለታሪክ ማስረከብ አለባችሁ። ሰውነንና ሁላችንም ሀዘን ላይ ነን። ከዚህ አዘን ወጥተን ግን ወደማይቀረው ትልቁ ተጋርሎ መሸጋገር አለብን። በመጨረሻ ሁለት ነገር ላስታውሳችሁ። አንድ መሪ ፍጠሩ፣ መሪ የሚባለውን ፍጠሩት። እነ ተፈራ ዳምጤን ፍጠሯችሁ መልሳችሁ። እነ መዝገቡ አለልኝ ፍጠሯቸው መልሳችሁ። እነ መንበሩ ጌታዬን ፈጠሯቸው መልሳቸው። ሁለት መስዋዕትነታቸውን ጠብቁ። ትግሉን አደራቸውን ጠብቁ፣ አስቀጥሉ። ለሌለው ነገር እኛለን፣ እኛ እንወጣዋለን። ሌላው ሀያ አራት ሰዓት ሰባት ቀን እኛለን፣ ከእናንተ ጋር በማንኛውም ሁኔታ ውስጥ ምንም ቢፈጠር ምን እኛለን። ስለዚህ ዋጋ የከፈሉ ወንድሞቻችንን ነፍስ በአጸደ ገነት ያኖርልን ፈጣሪ ረርቶን፣ የአማራ አምላክ ረርቶን፣ የተጨፈጨፉ ንጹሃን አምላክ ረርቶን፣ ዋጋ የከፈሉ ወንድሞቻችን አምላክ ረርቶን። አደራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ሆነን ለመገኘት ያብቃን። እግዚአብሔር ይስጥልን። አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የተላለፈው መልእክት ምናልባት እንደ ቀላል የምንመለከተው መልእክት አይደለም አንጀት የሚበላ ልብ የሚያደማ የሚያስለቅስ ቁጭት ውስጥ የሚያስገባ ቁርጠኝነትን በቁርጠኝነት የሚያነሳሳ መልእክት ነው ፋኖ መርሼት መሪዎች ቢያልፉ ሌሎች መሪዎችን ፍጠሩ ነው እነሱ የተሰዉበትን ታሪክ ጠብቃችሁ አሻግሩ ነው? ቀላል ነገር አይደለም። እነዚህ ወንድሞቻችን ለአማራ ህዝብ ነፃነት፣ ለአማራ ህዝብ እኩልነት መረጋገጥ ውድ ህይወታቸውን ሰውቷል። ዛሬ ሌሎቻችን ምን እየሰራን ነው? በየሚዲያው ላይ እየዞር ለአማራ ህዝብ ድምፅ የሆኑትን ሚዲያ ከመተቸት ከመጨፈር የዘለለ እንኳን ህይወት መስዋዕትነት ልንከፍልና ህይወታችንን ልንሰው አይቅርና በእያንዳንዱ መኖሪያ ቤት በር ተንኳኩቶ እየሞተ ላለው አማራ ድምፅ ሆነናል ወይ? ነው ከራስ መጀመር ነው ጥያቄ። ስንቶቻችን ለአማራ ህዝብ ድምፅ ሆነናል፣ ስንቶቻችን ለአማራ ህዝብ ዋጋ ከፍለናል ብለን እርግጠኞች ሆነን እንናገራለን። የትም ቦታ ብትኖር፣ የትም ቦታ ሆነ የአማራ ህዝብ ዋጋ መክፈል ትችላል። ምናልባት ሀገር ቤት አይደለውም ውጭን ያለውት የተለያየ ቦታን ነው ያለውት ርቄን ያለውት ብትል በብዙ አይነት መንገድ ዋጋ መክፈል ትችላል። በቅንነት ድምፅ በመሆን ዋጋ መክፈል ትችላል። በቅንነት ፋይናንስ አገልግሎት በመስጠት ያለን በማካፈል ዋጋ መስጠት ትችላል። ብዙ አይነት ዋጋ የምትከፍልበት መንገዶች አሉ። አንተ ቅንና ፍላጎት ይኖር እንጂ ይሄንን ያደረግን ስንቶቻችን አለን? እኔ ለአማራ ህዝብ ፋይናንስ አቅም ባይኖረኝ ድምፅ እየሆንኩ ነው። ምንም የምናመጣው ምንም የምንፈጥረው ምክንያት የለም። ጤና ብቻ ካለን፣ መናገር ከቻልን፣ መሄድና መምጣት ከቻልን፣ መውጣትና መግባት ከቻልን ለአማራ ህዝብ ዋጋ መክፈል እንችላለን። ድምፅ በመሆን ብቻ አቅሙ ከፈቀደ ደግሞ ፋይናንስን በማገልገል አማራን ህዝብ መደገፍ ይቻላል። በብዙ አይነት ለአማራ ህዝብ መስዋዕትነት እየከፈሉ ላሉት ሻይ ቡና እያልን በፋይናንስን መደገፍ እንችላለን ማለት ነው። ከዚህ የበለተ መስዋዕትነት የለም። ነገር ግን ስንቶቻችን ይሄንን አድርገናል? በተልካሻ ምክንያት በተልካሻ ሰበባ ሰበብ ከመለጠፍ በስተቀር እዚህ ስራ ላይ ተሰማርተን ተገኝተናል ወይ ነው ትልቁ ጥያቄ። በርካቶቻችሁና ጌት ህዝብት ውስጥ የሚያስገባ የተሳሳተ ታሪክ እየሰራችሁ ያላችሁ ብዙዎች አላችሁ። አማራን በመክፈል አማራን በማለያየት አንዱ በአንዱ ላይ እንዲነሳ ባላችሁትና በያዛችሁት ስልክ ይህን እየሰራችሁ ትገኛላችሁ። ግማሹ ሊስቅባችሁ፣ ግማሹ ሊሳድባችሁ በቤታችሁ ቢገኝ ተከታ ያልን ብላችሁ አማራን እየከፋፈላችሁ ያላችሁት የሚዲያ ሰዎችም አላችሁ አልጠፋችሁ። ግማሹ ልስቅባችሁ ነው የመጣው አንድ ሺህ ሰው እየተከተለኝ ነው ትላለህ አንተ ግማሹ ልታዘብህ ነው የመጣ ግማሹ አንተ ምን እንደምትል ለነገ ማስታወሻ ይዞ ልታዝብህ ነው የመጣ ሁሉም ወዶ ውፈቅዶ የምትሰራቸው ስራዎች ደስ ብሎት አይደለም አንድ ሺው አብሮህ ቁጭ አለ ሺም ቁጭ አለ ብቻ አይንም ሆንክ መልካም ነገር ለመስራት ለአማራ ህዝብ ድምፅ ከመሆን መቆጠብ የለብንም። በርቱ፣ ጠንክሩ። ልቦና ይስጣችሁ፣ ልብ ይስጣችሁ። አድማጮቻችን፣ ተመልካቾቻችን መልካም የትንሣኤ በዓል በድጋሜ እመኝላችኋለሁ። ሰላም እደሩልኝ። ሰላሙን